ሰላም ሰላም ሰላም! ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። ዋው! ዛሬ አዲስ እና ለየት ያለ ነገር እየላችሁ መጥቻለሁ ማለት ነው። አብርሽ በጉጉ ጠብቁ። በቅርብ ለሩታየ ለየት ያለ ሰፕራይዝ ይኖራታል። ተሰፕራይዙ በፊት ግን ለየት ያለ ፎቶ የምንለቅላችሁ ይሆናል ብለውን ነበረ፣ ይኸው ለቀውልናል ማለት ነው። ዛሬ እንዴት እንዳማረባት ሩታዬ፣ እንዲሁም አብርሽ ውበቱን ደፍቶባቸዋል። በነገራችን ላይ ቤተሰብ አብርሽና ሩት አልተለዩባችሁም ከምንጊዜውም ማለት ነው። እኔ ውበት አድናቂ ነኝ። በነገራችን ላይ ወንድ ይሁን ሴት ይሁን አንድ ሰው መልካም ከሆነ አምኝበት እንደዚ ከተከተልኩትኝ የሚመቸኝ ከሆነ አደንቃለሁ። በነገ የሚመቸኝ የሚሆን የማይመቸኝ፣ እኔ እውነቱን መናገር ውስጤ ነው፣ እውነተኛውን ነገር ማለት ነው። እንደ የሆነ ሰው እንኳን መልክ ኖሮ ጸባይ ባይኖረው፣ ውይ እሱ መልክ አለው እሱ አመለካከት የለውም፣ ወይንም የሆነ ነገር ብቻ የሆነ በቃ ነጭ ነጩን እኔ ተናግሬ ማለፍ ደስ ይለኛል። እና አልተለዩባችሁ እና አብረሽ እና ሩት አልተለዩባቸውም። እኔ በጣም ተለይተውብኛል። ውበቱን ደፍቶባቸዋል። በተለይ ደግሞ ይሄ ሀገር ሙቀቱ መሰለኝ ውበት በውበት አድርጓቸዋል። ለማንኛውም ዛሬ ለሩት አየ ለየት ያለ ሰርፕራይዝ አላት፣ ይኖራታል፣ አላትም። እንጠብቃለን እንግዲህ መልካም ምሽት ይሆንልን። እንግዲህ ሲመሽ ነው የምናየው ሰርፕራይዙን። ዋው እንደ አብርሽ አይነት አፍቃሪ በቃ ሚስቱን የሚንከባከብ ፍቅረኛውን የሚንከባከብ ከልቡ የሚወድ ወንድ ይስጣችሁ በህይወታችሁ ያላገባችሁ ሴቶች ማለት ነው። ይሄ ነው ነውን የምኞቴ ለእህቶቼ የማይጨቃጨቅ በቃ ነፃነታችሁን የማይጋፋ በቃ የት ወጣሽ የት ገባሽ የማይላችሁ በራሳችሁ እንድትተማመኑ የሚያደርጋችሁ የህይወት አጋሪ ይስጣችሁ ረ ይሄን ነው ማለት የምፈልገው። ለማንኛውም የእኔ ውድ ቤተሰቦች ላይክ፣ ሼር አድርጎ ሀሳብ አስተያየት ካላችሁ በኮመንት አስቀምጡ። ሰፕራይዞን አብረን የምናየው ይሆናል።